እንደቀሳት አስቤያለሁ ደረቴ ላይ በቃ መነቀስ ፈልጋለሁ። ይኸው አንድ ነገር ለሴቴው ፎቶዋን ባላገኛትም፣ ደግሞ እኔ ፈልጌ እስካረኩት ድረስ አንተ ምንድን ነው የምታገባው? እሺ ከእሷ በኋላ ሌላ ሕይወት አይኖርህም። ወደ ሚስት ልጅ ማየት አይቀርም ባይሆንስ በቀደም ጠየቁኝ አንተ እርግጠኛ ነህ ወይ እውነትም ይህን ያህል የምትወዳት ከሆነ እኔ ለማስታረቁን እገፋበታለሁ አሁንም እየሞከርኩ ነው ሲሉኝ ይበልጥ ለአደረጋት እዚህ ላይ ምን አነጋው ምን አመጣው እዚህ ላይ ምን ነገር ምን አነጋው ምን አመጣው ቆይ እም- አይደለ ነው ስለዚህ እንወዳ- እኮ ላሳያቸውን እሳቸውን አይደለም እንደ እኔ እንደምትልም እኮ ግራ ገባ ማን ያውቃል እንዲህ ዋጋ የከፈልኩለት ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቼ፣ ውድ ተመልካቾች ሰላም ግብዛላችሁ። እንኳን በጤና እንኳን በሰላም መጣችሁ። ለቤቴ አዲስ አድስኮናችሁ። ላይክ ሰብስክራይብ በማድረግ ከእኔ ጋር እንድትቆዩ በአክብሮት ጋብዛችኋለሁ። በጣም ነው የሚወዳችሁ። እንደሰማችሁት ነው እንግዲህ ቤተሰቦቼ፣ እንዳክ እንዳለው እንግዲህ እንደሰማችሁት ነው። እንግዲስ ቤተሰብ እንግዲስ ይሄ ልጅ ብዙ ጊዜ ብዙ ጊዜ ብዙ ጊዜ የሱ ቤት ገብታችሁ ቼክ ብታደርጉ ጊዜ ማለት ነው። ብዙ ጊዜ እንግዲህ የሄልሻ ላይ እንትን ያደርጋል፣ ፎክስ ያደርጋል፣ ወይም የእሷ ነገር ሙሉ በሙሉ ትኩረት ያደርጋል ማለት ነው። ብዙ ጊዜ በእሷ ዙሪያ ላይ ነው እሱ የሚሰራው። እና ማለት የሱ የሰራው ያ ማለት የእሱ ቤት ገብታችሁ ቼክ ብታድርጉ በቃ የሆነ አለ አደለ ልብ የምሰብር ማለት በቃ ገብታችሁ ቼክ ብታደርጉ በጣም እያሳዝናል። እሱ የማወራው ነገር በቃ ብዙ ነገሮች ያወራልና ደግሞ ታዋቂ ታዋቂ ሰው ማለት ያኔ ከአባት ጋር እንደገና ደግሞ ትልልቅ ሰዎች ጋር ነው እሱ ቁም ነገር አድርጎ ነው ይሄ ልጅ እያወራው ያለው ስለ ሄሎ በኩል ላይ ማለት ነው። እንዳልክ እንግዲህ ከዚህ በፊት ከሷ ጋር አንድ ላይ ሆኖ የእሱ ቤትም እሷ ትሄዳለች፣ እሱም የእሷ ቤት ይመጣል ማለት ነው። ያ ማለት አንድ ላይ ይሰራሉ ማለት ነው። ማለት የራሳቸው እንትን የቻና ላይ ማለት ፈልጌ ነው በጭሩ እንደዚህ ሽርሽር እየደራረጉ ይሰራሉ ነበረ። ከሰሩም ደግሞ ቆይተዋሉ። እንግዲህ ከዚህ በፊትም ቀንጨፍ አድርጎ አወርቶ ነበረ። በእኔና በሷ መሃል ጎደኛ ነው የገባ። በጎደኛ ምክንያት ነው ሄሉሻን ያጣሁት። በሰው በኩል ነው ልሻን እያጣወት መሀል ላይ ታሜ ብሎ የራሱ ሀሳብም እሷና የሱን የለየው ምክንያት ምን እንደሆነ ሀሳባቸው ደግሞ ምን እንደሆነ አካፍሎ ነበር። እንግዲህ አሁን ደግሞ አሁንም በተደጋጋሚ ሙሉ ሙሉ ጊዜ ማለት በእሷ ላይ ቪዲዮ ይሰራል ማለት ነው። የምር ይህ ልጅ እንግዲህ እንደምታዩት ነው። እንግዲህ ግ እንደ ቪዲዮ ላይ እንደምታዩት ነው። በእሷ ላይ የእሷ ፎቶ ላይ እንግዲህ ተነቅሶ ነው። እንግዲህ እንዳያችሁት ነው። እንትን ላይ እንግዲህ አባትዮም ከዚህ በፊት ከአባት ዮጋ ጋርም አንድ ላይ መጥቶ ነበረ። የራሱ ቤት ላይ ወይም የራሱ ቻና ላይ ማለት ነው እንግዲህ ከዚህ በፊትም ያወራው ነገር ሰምተናል። አሁንም አልተወም። እንግዲህ ለምንድን ነው እንደዚ ያረካው? ልጅ ምን ሆነ ነው? ለምን እንደዚህ ታደርጋለህ? ምን ሆነ ነው? ይሄም አይደረግም። ምን ሆነ ክ ነው ልጅ ብሎ አባትዮ። እንግዲህ ቪዲዮ ላይ እንደሰማችሁት ነው። በጣም ቅልጥ ብሎ ነው አባትዮው እንትን ያሉት ማለት ነው። ሰው የምወድ ሰው እኮ የፈለገው ማድረግ ይችላል። ስለዚህ እኔ እወዳታለሁ ለዛ ነው የነቀስኩት ብሎ እንግዲህ መልስ ተሰጥቷል፣ ለአባትዮም ለጓደኛው ማለት ነው። የምር ያሳዝናል አንድ ሰው ውስታችሁ ውስጥ ወይም ልባችሁ ውስጥ ከገባ ያ ሰው ቶሎ አወጣለሁ ካላችሁ ቶሎ ከልባችሁ ውስጥ አይጠፋም ወይም አይወጣም እና ይሄ ወንድማችን እንግዲህ ብዙ ጊዜ በተረጋጋሚ እሱን አገኛት አለው። ባገኛት እንኳን ባገኛት እንኳን እንደዚህ ፎቶ ሰርቼ በቃ እንዳገኘው አድርጌ በሰውነቴ ላይ አስቀምጣታለሁ እያል እንግዲህ በጣም እንግዲህ እያወራ ነው ማለት ከዚህ በፊትም አንድ ቪዲዮ ሰርቶ ነበር፣ እኔ ራሴን አጠፋለሁ ብሎ ማለት ነው። ሰው ብዙ ጊዜ አይረዳም አይረዳም ማለት አንድ ሰው የእናንተ ልብ ውስጥ ከገባ የሆነ አለ አይደል ያ እስኪ የማገኙት ድረስ ማለት ነው። ያ ሰው ልባችሁ ውስጥ በቃ አለ ማለት ነው። እና ቤተሰብ እንግዲህ ሄልሻ እንደምው እንግዲህ እያየን ነው እንግዲህ የራሱ የራሷ ህይወት አላት። እንደገና ደግሞ አንዴ ወደዛ ይላሉ፣ አንዴ ወደዚ ይላሉ። በየቀኑ እየቀያየሩ ነው ሁኔታዎች እነሱ እንግዲህ እያየን ነው ያለ ነው እሱ ደግሞ እኔ እሷን ካላገኘዋት ወይም የግዴታ እሷን ማግኘት አለብኝ ወይም እሷን ካላገኘሁ ራሴን አጠፋለሁ፣ ወይም በቃ የሆነ ምናምን ብዙ ጊዜ እንደዚህ ያወራልና፣ ቤተሰብ ይሄ ነገር የእሱ ህልና ራሱ ይጎዳል ማለት። ቅድምን ብያለው፣ አንድ ነገር ያሰባችሁት ነገር ወይም ልባችሁ ውስጥ ያለው ነገር ሄዳችሁ ካላገኛችሁ ትጎዳላችሁ። በቃ ስትተኙ፣ ስትራመዱ፣ ስትሰሩ በቃ ሁል ቀን ያ ነገር ካላገኛቸው አይምሯችሁ ውስጥ ነው ማለት ነው። በቃ ሙሉ በሙሉ ጭንቅላት ውስጥ ስትራመዱ፣ ስትሰሩ፣ ስትሄዱ ያ ነገር እስከ ማገኛችሁ ድረስ ልባችሁ ውስጥ አይጠፋም ማለት ነው። እንግዲህስ ቤተሰብ ይሄ ልጅ እንግዲህ የእውነት የእውነት የእውነት እሷን ፈልጎ ነው ወይስ ወይስ ለተመልካቾች ብሎ ነው ወይስ እንዲት ነው እንግዲህ ይሄን እናንተ ትቻለው እንግዲህ ቅድም ብያለሁ ይሄሉ እንግዲህ እና ወደ ቤተሰቦቻችን እንግዲህ ይሄ ልጅ በጣም በጣም በጣም ሁል ቀን በተረጋጋሚ በተረጋጋሚ እንደዚህ እየሰራ ነውና እንግዲህ ሰባትዮም እንግዲህ እንደምታዩት ነው። ቅልጥ ለምንድን ነው እንደዚህ ያረከው? ላልጎ የእሱ ጓደኛም ደግሞ እንዲህ ሰይዳ ሌላ የራሷ ህይወት አላት እኮ እሷ የራሷ ህይወት ከቀጠለችማ አንተ ምን ልታመጣ ነው አንተም ነገማ ልጆች ይመጣል፣ አንተም ሌላ ህይወት መቀጠል ትችላለህ፣ ብሎ እንግዲህ የሱ ጎደኛው በጣም እየቆጣ ነው። እንግዲህ የእነሱም እየሰማ አይደለም። አሁን እንግዲህ ብዱ ቤተሰቦቻችን እንግዲህ እንዳለ ይሄ ሀሳብ ነው ይዞ እየመጣ የዛሬው